ሰላም አድማቾቻችን፣ ወደ ዕለቱ ውይይታችን እንኳን መጣችሁ። የዛሬው ትኩረታችን እንግዲህ በሀገራችን ኢትዮጵያ ያለው የኑሮ ውድነት ያሻቀበ መምጣት ነው። አዎ በጣም ወቅታዊ እና ሁሉንም ሰው የሚነካ ጉዳይ ነው። የተለያዩ መረጃዎችን ይዘናል። የግል ገጠመኞች አሉ፣ ስታትስቲክስ አለ፣ የባለሙያ ትንታኔዎች። በተለይ ደግሞ ኢትዮጵያ ከጎረቤት ሀገራት አንጻር ስትታይ ለየት የሚያገርጋት ነገር ምንድን ነው? ይህንንም እናያለን። በጣም ትክል። አንዱ አስገራሚ ነገር እኮ ይፋዊው የዋጋ ግሽበት ምጣኔ ከአንዳንድ ጎረቤቶቻችን ዝቅ ይላል። አዎ ዝቅ ይላል። ግን ግን በተለያዩ መለኪያዎች ስናይ ደግሞ ኢትዮጵያ በአፍሪካ ከፍተኛ የኑሮ ውድነት ካለባቸው ቀዳሚ መሆኗ ነው የሚነገረው። እንዴት ሊሆን ቻለ? ይሄ የቆነ ጥያቄው። ያው ይህንን እንመረምራለን። የኑሮ ውድነት ስንልስ ምን ማለታችን ነው? ከዝቅተኛ ገቢ ካላቸው እስከ ከፍተኛ ገቢ ያላቸው ዜጎች ድረስ የግለሰቦች ገጠመኞችን እናነሳለን። ይፋዊ ቁጥሮች አሉ፣ የኢኮኖሚ ትንታኔዎች እናያለን። ጥሩ እስኪ ከመሰረታዊ ነገር እንጀምር፣ ከእለት ጉርስ ለምሳሌ። አስረስ መኮንን የምትባል የሶስት ልጆች እናት አለች። ገቢዋ በወር ሶስት ሺህ ብር ነው። ሶስት ሺህ ብር እና በዚህ ገቢ ጤፍ እንኳን መግዛት አልችልም እያለች ነው። ይሄ የአንድ ሰው ታሪክ አይደለም፣ የብዙሃኑ ነው። እና ይህንን ከሰፊው ዓለም አቀፍ ሁኔታ ጋር ስናይ አንድ የመረጃ ቆት ኢትዮጵያን በኑሮ ውድነት በዓለም 53ተኛ ደረጃ ላይ ነው የሚያስቀምጠት ሀምሳ ሶስተኛ በአለም በአለም በአፍሪካ ግን አንደኛ ናት ይላል። በአፍሪቃ አንደኛ መሆን እንዴት ያው ቁጥሩ ብቻውን ብዙ ላይ ግልጽ ይችላል፣ ግን ከአህጉሪቱ አንጻር ሲታይ በጣም ከፍተኛ ነው። በተለይ የምግብና የሸቀጣሸቀጥ ዋጋ ነው ዋናው ችግር። የመንግስት የሸማቾች ሱቆችስ እዛና በግል ገበያ ያለው ልዩነቱም ትልቅ ነው። ለምሳሌ አንድ ኪሎ ቲማቲም ሸማቾች ከ43 ብር ቢሆን ውጭ ወጪ ገበያ ላይ 65 ብር ነው። ልዩነቱ ይታያል። ይሄ እንግዲህ ዝቅተኛ ገቢ ያላችሁን ብቻ አይደለም የሚጎዳው በፍጹም። በወር 12000 ብር የምታገኝ ነርስ እንኳ ልጆቿን ከግል ትምህርት ቤት አውጥታለች፣ የመንግስት ትምህርት ቤት አስገብታለች፣ የምግብ ፍጆታ አቀንሳለች። የ12000 ብር ገቢ ራሱ እንግዲህ በቂ ይሆን አገልግሎት ማለት ነው የዘይት ዋጋ በቅርቡ ሲአምር 50 ሊትር ከ1000 ብር ወደ 1400 ሲገባ በጣም ከብዶናል እያሉ ነበር። ይህን የመንግስት ሰራተኞች መረጃ ላይ ስናይ ደግሞ የበለተ ግልጽ ይሆናል። ከ2.4 ሚሊዮን ሰራተኞች ከግማሽ በታች ናቸው። ከ6000 ብር በታች የሚያገኙት 1.1 ሚሊዮን ገደማ ይሄኩ ከከፍተኛ ድህነት ወለድ በታች ነው። በጣም ያሳስባል። ወደ 9400 የሚሆኑት ደግሞ ከ6 እስከ 10ሺህ መሃል ይህም ከድህነት ወለድ በታች ነው። ስለዚህ አብዛኛው ሰራተኛ ከድህነት ወለድ በታች ነው ያለው ማለት ነው። በትክክል ከ10ሺህ ብር በላይ የሚያገኙት 253 ብቻ ናቸው። ይህን ደግሞ እስቲ ከከፍተኛ ገቢ ካላቸው ጋር እናነሳስረው። እሺ፣ ለምሳሌ ብርሃኑ የሚባል ሰው በወር 110 ሺህ ብር ያገኛል ተብሏል። አሃ እሱም ግን የቤት ኪራይ 10 ሺህ፣ የትምህርት ቤት ክፍያ 25 ሺህ እያለ ጫና እየተሰማው እንደሆነ ነው መረጃው የሚያሳየው። ስለዚህ ችግሩ ሁሉንም የህብረተሰብ ክፍል እየነካ ነው። እስኪ ትንሽ ግልጽ እናድርገው። የኑሮ ውድነት ስንል ከኑሮ ደረጃ በምን ይለያል? ጥሩ ጥያቄ ነው። የኑሮ ውድነት ማለት በአንድ ቦታ ለመኖር የሚያስፈልጉ መሰረታዊ ወጪዎች አሉ፦ ቤት፣ ምግብ፣ ግብር፣ ጤና። እነዚህን ለመሸፈን የሚያስፈልገው የገንዘብ መጠን ነው። እሺ፣ የኑሮ ደረጃ ደግሞ ትንሽ የተለየ ነው። ገቢን፣ የምቾት ሁኔታን፣ እንደ ጤናና ትምህርት ያሉ አገልግሎቶች ጥራትና ተደራሽነት፣ እነዚህን ሁሉ ነው። ታዲያ ቅድም ያነሳነው ነጥብ አላ የዋጋ ግሽበት ጉዳይ? አዎ የኢትዮጵያ ይፋዊ የዋጋ ግሽበት 19.9 ፐርሰንት ነው ተባለ። እንደ ዚምባብዌ 55 ፐርሰንት ወይም ሱዳን መቶ ዘጠና ምናምን ፐርሰንት ቃሎት በጣም ዝቅተኛ ነው። አዎ ዝቅተኛ ነው። ታዲያ እንዴት ነው የኑሮ ውድነቱ በአፍሪካ እንደኛ የሚሆነው? ዋናው ነገር ያለው ግን የዋጋ ግሽበት ከሰዎች ገቢ አንጻር ምን ያህል የመግዛት አቅምን እየቀነሰ ነው የሚለው ላይ ነው። ቁልፉ ነገር የመግዛት አቅም ነው። ዋናው ጥያቄ ያ የሰዎች ገቢ ምን ያህል ነገር መግዛት ይችላል የሚለው ነው። ገቢያችን የዋጋ ንረቱን መቋቋም ካልቻለ የኑሮ ውድነቱ ይሰማናል። የመግዛት አቅም መሸርሸር ነው ዋናው ችግር። በጣም ግልጽ ነው። የድህነት ቁጥሮችም ይህን የሚያረጋግጠው ይመስላል ነው። አዎ የኢትዮጵያ ኢኮኖሚክስ ማህበር ጥናት ከ2015/16 እስከ 2021/22 ፍጹም ድህነት በገጠር ከ23% ወደ 33% ጨምሯል ይላል። 10% ጨምሯል ማለት ነው በዛ ጊዜ ውስጥ። አዎ። ሌላ የኦክስፈርድ እና ዩኤንዲፒ ጥናት ደግሞ በ2024 72% ኢትዮጵያውያን የማለት 86 ሚሊዮን ህዝብ በድህነት ውስጥ ያም ይኖረው ብሎ ይገምታል። ለመሆኑ ለዚህ ሁሉ ችግር መንስኤዎቹ ምንድናቸው? ኢኮኖሚስት አጥላው አለሙ የተከሷቸው ነጥቦች አሉ። አዎ ምክንያቶቹ አንደኛ የፖለቲካ አለመረጋጋትና ግጭቶች አሉ። ይሄ ግብርና ላይ ትራንስፖርት ላይ ትልቅ ተጽዕኖ አለው። ሁለተኛ የመንግስት ውጪ መጨመር በራሱ የዋጋ ግሽበት ጫና ይፈጥራል። ከዛ ደግሞ የነዳጅ ዋጋ መጨመር፣ ይሄ ደግሞ ከውጭ ምንዛሬ እጥረት ጋር ያያዛል። እነዚህ ሁሉ ተደማምሮ ነው አሁን ያለውን የኑሮ ውድነት የፈጠሩት። እሺ እንግዲህ ውይይቱን ስናጠቃልለው ዋናው ችግር ያለው ገቢና ወጪ መጠጣም አለመቻሉ ነው ይመስለኛል። ዋናው ነቶ ብሱ ነው፣ በቂ ያልሆነ ገቢ እና በፍጥነት እያሻከቡ ያሉ የመሰረታዊ ፍጆታ ወጪዎች። ይህ አለመጠጣም ነው በሁሉም የገቢ ደረጃ ያሉ ዜጎችን እየፈተነ ያለው። እንደ ግጭት፣ የአቅርቦት ሰንሰለት መስተጓጎል፣ የመንግሥት ፖሊሲዎች፣ ብዙ ነገሮች የተሳሰሩበት ነው። እነዚህ ገጠመኞችና ቁጥሮች በእርግጥም ከባድ ምስል ነው የሚስሉት ምንም እንኳን አንዳንድ የመሻሻል ተስፋዎች ቢኖሩም አዎ ተስፋዎቹ ቢኖሩም ለብዙዎች ያለው ፈጣን እውነታ ግን በጣም አስቸጋሪ ምርጫዎችና መስዋዕቶችን ያስከፈለ ነው። እውነት ነው። በኢትዮጵያ የኑሮ ውድነት ፈተናዎች ላይ ያደረግነው ውይይት እንግዲህ እዚህ ላይ ይጠናቀቃል። አመሰግናለሁ። እናመሰግናለን።